የሚገኘው በደብረ ብርሃን ከተማ ነው። እንግዲህ የመጣንበት ዋነኛ ምክንያት አምረፈል አፍሪካ ከወጣቶች ጋር በተያያዘ የሚሰራቸውን ልዩ ልዩ ፕሮግራሞች ለማየት ነው። በከተማው የተለያዩ ቦታዎች ዞሮ ዞር ብለን ወጣቶች ምን እያደረጉ እንዳለ የምንመለከት ይሆናል። አብረን ኑር። አመሰግናለሁ። ዳግም ደገፉ ይባላል። የሚሰራው አምሬ ፌልዝ አፍሪካ ነው። ቤዝ አድርጌ የሚሰራው አዲስ አበባ ነው። ላለፉት ዘጠኝ ዓመታት አምሬ ፌልዝ አፍሪካ ውስጥ የተለያዩ ፕሮግራሞች ውስጥ ገብቼ እሰራለሁ። አሁንም በተለይ ደግሞ ወጣቶች ፕሮግራም ዩዝ ዴቨሎፕመንት ፕሮግራም ላይ የፕሮግራም ኦፊሰር ሆኜ አዲስ አበባም ደብረ ብርሃንም ሰራለው ማለት ነው። አሁን ያላችሁት ደብረ ብርሃን አፄ ዘርአያዕቆብ ክፍለ ከተማ ወረዳ 06 የወጣቶች ስብዕና መገንባ ማዕከል ላይ ነው የምንገኘው ማለት ነው። አምሬፍ ሄልዝ አፍሪካ አፍሪካ ቤዝ ያደረገ መንግስታዊ ያልሆነ ድርጅት ነው። ከኢትዮጵያ ላይ ከ20 ዓመት በላይ በሰው ልጆች ጤና ላይ የተለያዩ ፕሮግራሞችን ይሰራል። እነዛ ፕሮግራሞች ውስጥ በተለይ ማህበረሰብ ተኮር የሆኑ ችግር ፈቺ የሆኑ ፕሮጀክቶችን በመቅረጽ በተለያዩ አካባቢዎች በመሄድ ድጋፍ ችግር ፈቺ የሆኑ ፕሮጀክቶችን ዲዛይን እያደረግን እየሰራ እንገኛለን። ከዛ በተጨማሪ በተለይ ቴማቲክ ኤሪያዎች የድርጅቱ ብዙ ናቸው እና ስድስት ወደ ስድስት የሚጠጉ ናቸው። የእናቶችና ሕፃናት ጤና የዋሽ አለ የዩዝ ዴቨሎፕመንት ፕሮግራም አለ የኤንሲዲ እና ሲዲ የሚባል አለ ከዛ ውጪ አጠቃላይ የአምሬፍ ሄልዝ አፍሪካ በርካታ የሆኑ ሰው ተኮር የሆኑ ፕሮጀክቶችን እየሰራ የሚገኝ ድርጅት ነው። ኢትዮጵያ ላይ ከ20 ዓመት በላይ ሆኖታል ማለት ነው። ዋው። እና አሁን ፕሬዘንሳችን ሁሉም ኢትዮጵያ ውስጥ በሁሉም ክልሎች ላይ ነው የምንሰራው። በዋናነት ከእናንተ ጋር ያገናኘን የዩዝ ዴቨሎፕመንት የሚባል አንድ ዊንግ አለ አምሬፍ የሚሰራው ወጣቶችን በሁለንተናዊ በጤና በስነ ተዋልዶ ጨምሮ የኢኮኖሚ ፓርቲስፔሽናቸው አዘ ሴም ታይም ደግሞ ሲቪክ ኤንጌጅመንታቸውን ማሳደግ እንደ ትልቅ የፕሮግራም ፒላር ሆኖ እንደ ኢትዮጵያ ዩዝ ዴቨሎፕመንት ፕሮግራም ላይ እየሠራን እንገኛለን። አምሬፍ የተለያዩ ፕሮግራሞችን፣ ፕሮጀክቶችን ሞቢላይዝ በማድረግ በተለይ አሁን ዛሬ እንደምታዩት በደብረ ብርሃን በዚህ በ06 ወጣት ማዕከል ላይ ከሶስት ፕሮጀክቶች በላይ አብሮ አንድ ላይ በመሆን ወጣቶች 16 ሰርቪሶችን እንዲያገኙ ለምሳሌ አንደኛው ወጣቶች ሴፍ ስፔስ እንዲያገኙ ነው ልዩ ትኩረት አድርገን ስንሰራ የነበረው። ምቹ ሁኔታ ይፈልጋል። ወጣት አገልግሎት ለማግኘት የጤናም አገልግሎት፣ የሲቪክ ፓርቲሲፔሽን፣ የኢኮኖሚ ተጠቃሚነት፣ የስልጠና አገልግሎት እና የሪክሬሽን ጨምሮ በርካታ አገልግሎቶችን ወደ 16 የሚጠጉ አገልግሎቶችን አንድ ቦታ ላይ እንዲያገኙ ይሄን ወጣት ማዕከል ሞዴል በማድረግ በተለይ ደግሞ በከፍታ ስታብሊሽ የተደረጉ ዩዝ ኮአሊጂን ወይም የወጣቶች ጥምረት የምንለው ትልቅ ስትራክቸር አለ ከ40 በላይ ኢንተረስት ግሩፖች ወደ አንድ በማምጣት ወጣቶች እዛ ውስጥ ገብተው የኢኮኖሚ ተጠቃሚነትን እንዲያረጋግጡ ትርጉም ያለው ተሳትፎ በተለያዩ የመንግስት አደረጃጀት ላይ እየተሳተፉ የራሳቸውን ጥያቄ ኮምፕሊመንት የሆነ ቮይስ ወደ ላይ በመውሰድ እስከ ፌዴራል ድረስ ምላሽ እንዲሰጥ የተለያዩ ስትራክቸር ኤክሰርሳይስ የሚያደርጉበት ነው። እንደ መነሻ ስናነሳ በዚህ ደብረ ብርሃን ያለው ወጣት ጥምረት ወደ አምስት የሚጠጋ ሶሻል ግራንቶችን ሰፖርት አድርገናል ማለት ነው። ያን ስናደርግ አንደኛው የአይነ ስውራን ማህበር ወፍጮ ቤት ነው። ይሄ ወፍጮ ቤት አይነ ስውራን ማህበር የማህበረሰቡን ችግር በጋራ ፈትሾ ወደ ፕሮፖዛል ቀይሮ በዛ መሰረት ማህበረሰቡ ተጠቃሚ እንዲሆን አዘሴም ታይም ደግሞ ወጣቶቹ ራሳቸው አይነ ስውራኖች ቋሚና ጊዜያዊ የሥራ ዕድል እንዲያገኙ ሪስፖንሲቢሊቲያቸውን እየተወጡ ማህበረሰቡ ውስጥ ያለው የአክሰፕታንሳቸው እንዲጨምር ትልቅ ሥራ እየተሠራ ነው። ከሱ በመቀጠል ደግሞ አርባን አግሪካልቸር ነው። ከመንግሥት ጋር በጋራ ወይም ከወጣትና ስፖርት ሴክተር ጋር በጋራ በመሆን እርሻ ቦታ በመውሰድ ያን ቦታ በማልማት ወደ ፕሮጀክት ቀይሮ ለማኅበረሰቡ ዝቅተኛ በሆነ ኮስት የሚያቀርቡበት ማለት ነው። ተጨማሪ ደግሞ የቮለንተሪ አክቲቪቲዎች እዚህ በጋራ የሚያቅዷቸው አሉ ማለት ነው። የአንድ ወጣት እዚህ ማዕከል ሲመጣ ከፈለገ የጤና አገልግሎት ያገኛል፣ ከፈለገ ሪክሬሽን ሴንተር ይሄዳል፣ ከፈለገ ላይብረሪ ሰርቪስ ይሄዳል። ከዛ ባለፈ ደግሞ ብድርና ቁጠባ ከፈለገም እዚህ አክሰስ ይደረግለታል። የስኪል ዴቨሎፕመንት ስልጠናዎችን የሚፈልግ ከሆነ ቮኬሽናል ትሬኒንግ አለ ያንንም ያቀፈ ከዛ በተጨማሪ ደግሞ እስኪሉን ቤዝ ያደረገ እና ኒዱን የፈለገውን ኒድ ፎከስ ያደረጉ ማዕከሉ ላይ ያሉ ብዙ አይነት የስልጠና ማዕቀፎች ስላሉ ያንን ያገኛሉ። እሺ እኔ ሄኖክ ኃይለማርያም እባላለሁ። የከፍታ ወጣቶች ጥምረት በደብረ ብርሃን ሰብሳቢ ነኝ። እኔ የምሰራበት የራሳችን ክበብ አለን ደብረጥበብ ትያትር ና ስነ ጽሁፍ ክበብ የሚባል እዛም ሰብሳቢ ነበርኩኝ ና በአምረፍ በኩል በፓወርቲዝ ነው መጀመሪያ የምንተዋወቀው አምረፍ ላይ ከነሱ ጋር በጣም ብዙ ትሬሊንጎችን ወስደናል እጅግ በጣም ብዙ ቲያትርን እየሰራን ለወጣቱ ለኮሚኒቲው ስለ ሴቶች ግርዛ ስለ ጾታዊ ጥቃት ምናምን እያስተማርን የምንሄድበት ስራ ነበርና በተመሳሳይም አድቮኬሲ ስራዎች ናቸው እነዛን እየሰራን ነው። አምረፍ ደግሞ በከፍታ ፕሮጀክት ላይ ደግሞ ሲመጣ እኔ ክበቤን ወክዬ ምርጫ ውድድር ላይ ተወዳደርን። በዛ መሰረት ከተለያዩ ወጣት ዩስ ክለብ ያላቸውን ቲሞች ጋር ተቀናጅተን ቆንጆ ድምፅ ስላገኘሁኝ የዚህ ሰብሳቢ ሆኛለሁ ማለት ነው። ሙላቱ ይባላለው። ወደዚህ ጆርኒ የገባሁትኝ መጀመሪያ የአምረፍ ዩስ ካውንስል የቮለንቲር አባል ነበርኩኝ። የአምረፍ ዩስ ካውንስል ውስጥ ቮለንቲር ስራዎችን በመስራት እንዲሁም ካውንስሉ ሊድ በማድረግ ሰራ ነበረ። ከዛ በመቀጠል የኮሊሽን ሜምበር ሆንኩኝ። አስራ አንዱ ስራ አስፈጻሚ የከፍታ ዩስ ኮሊሽን ሜምበር ሆንኩኝ። ዩስ ኮሊሽን ውስጥ ሆኜ አሁንም ድረስ እያገለገልኩ እገኛለሁ። እንግዲህ አምረፍ በቮለንቲር ስራ የዩስ ካውንስሉን ይዞ ከ5 አመት በፊት ነው የጀመረው። ዩስ ካውንስሉን አቋቁሞ ቮለንቲር ስራዎችን እንድንሰራ ያደርገን ነበረ። እንግዲህ በቮለንቲር ስራዎች እኔ የምኮራበት የነበረው ከማህበረሰቡ ጋር የማህበረሰቡን ችግር ዝቅ ብለን አይተን የምርም ያስፈልገዋል ያልናቸውን የማህበረሰቡን ችግሮች በቮለንቲሪዝም ማህበረሰቡ እንድናገዝ አድርጎናል። ያ ለእኛ በጣም ትልቅ የማህበረሰቡ እንድናቅ ያደረገን አጋጣሚ ነው። ቮለንታሪዝምን ደግሞ አንዱ የሕይወታችን አካል ሆኖ እንዲቀጥል ኳሊሽኑንም ከተቋቋመ በኋላ ኳሊሽኑ ወደ ሎካል ኤንጂኦ ወይም ደግሞ ወደ ሲኤስኦ ከሄደ በኋላ ከቢሮ ስራዎች ውጪ የቮለንቲር አክቲቪቲዎችን የዕለት ተዕለት ተግባር ስላደረግ እሱን ይዘን እንድንቀጥል አግዞናል። አምረፍ ከመጣ በኋላ እጅግ በጣም ብዙ ለውጦችን ያመጣነባቸው ሂደቶች አሉ። የተበታተነ አይነት እንቅስቃሴ ነበር የምናደርገው በተለይ አንዳንድ ጥያቄዎቻችን ለማስፈጸም የምናደርጋቸው ግን አንድ ላይ ወጣቶች የምንቀናጅበት ብዙ ልጆች አሉ። በተለይ ወጣት ላይ የሚሰሩ ግን አምረፍ የሚታዩ ነገሮችን የሰራባታቸዋል ትልቁ ምንድነው? በዋናነት የተለያዩ ኢንተረስ ግሩፖች ነበርን ቢያንስ እስከ 42 ምናምን የምንደርስ ቲሞች አለን እና እነሱን ወደ አንድ ተቀናጅተን በአንድ ድምፅ ውስጥ ሆነን የተለያዩ እንቅስቃሴዎችን እንድናደርግ የወጣቶች የሚሰማችን ድምፅ እንሰማ። ሲቀጥል ደግሞ ወጣቶች በጎልማሶች አካባቢ ላይ በመስሪያ ቤት አካባቢ ላይ ያን ያህል ድምፅ የላቸውም እና ይሰራሉም ተብሎ አይጠፋም ቶሎ ወደ ጥፋት የሚካሄድበት ነገር አለ ያጠፋሉ ተብሎ የሚታሰቡ ግን ደግሞ የምንታመንና የምንሰራ ሰዎችን እንድንሆን ያሳዩበት ሂደቶች አሉና በተለይ ከመንግስት አካላቶች ጋር ከሴክተር መስሪያ ቤቶች ጋር እጅግ በጣም ቁርኝት እንዲፈጠርልን እነሱን ከኛ ጋራ እያገናኙ እኛም ከነሱ ጋራ ቁጭ ብላ የምንፈታበት እንደ ወንድም እንደ ልጅ የምንታይበት ሂደት የሄደበት ይሄንን ነው ብዙ ኤን ጂ ኦ ብዙ ቴማቲክ ኤሪያ ያላቸው ወጣትን ወጣትን አሳትፎ ለወጣት የመጣ ፕሮጀክት በአምረፍ ውስጥ ይሄኛው ነው። ፖርቲዮዝ ነው እና የምርም ወጣቱ የሚሳተፍበት ወጣቱ ዲሲሽን ሜኪንግ ላይ የሚገባበት ወጣቱ ሊደርሺፕን እንዲለማመድ የሚያደርግበት እድል ያመጣልንና። እና ወጣቱ መስራት እንደሚችል እንዲያውቅ እንዲሁም ደግሞ እርስ በርስ እንዲተሳሰር እርስ በርስ እንዲተጋገዝ። ለምሳሌ እንዳልኩሽ ቀደም የቮለንቲር የአምረፊስ ካውንስል ቮለንቲር ውስጥ ያለን ወጣቶች ካውንስል አባላቶች ጋር እርስ በርስ ሆነን ቮለንቲር አክቲቪቲን ለሁለት እንሰራለን። በፊት እንሰራ የነበረው ብቻችን እንሰራ የነበሩት አክቲቪቲዎች ከካውንስሉ ጋር አብረን ሆነን በጋራ እንሰራለንና በጋራ መስራትን አስተምሮናል። ሊደርሺፕን በተለያዩ ትሬኒንጎች ሊደርሺፕን አሳይቶናል። ፕሮግራሙ ያደረገው ምንድን ነው? ስፔሱን ከመፍጠር አንጻር የቤቶች የምታዩት የቤቶች የተገነቡት ከጀርባው ያለው የወጣት መዝናኛ መጫወቻ ሜዳዎች የተገነባው ሁሉ በዚህ በአምሬፍ ስር ባሉ ፕሮጀክቶች ነው። ስለዚህ ያ ሁሉ ኢንቨስትመንት አንዱ ኢነብሊንግ ኢንቫይሮንመንት ለወጣቶች ለመፍጠር ነው። ስሜ ቢኒያም ካፕቲመር እባላለሁ። የምኖረው እዚህ ደብረ ብርሃን ነው። የሃይ ክላስ ኤሌክትሮኒክስ ማሰልጠኛ ተቋም ጀነራል ማናጀር ነኝ። ያው የኤሌክትሮኒክስ ስልጠና፣ አጠቃላይ ኤሌክትሮኒክስ ጥገና ደብረ ብርሃን ላይ ትሬኒንግ እንሰጣለን ማለት ነው እና ያለ ነው የደብረ ብርሃን ወጣቶች ማዕከል 06 ነው ያለ ነው። አዲስ አስፋወሰን እባላለሁ። የደብረ ብርሃን ዩኒቨርሲቲ የሴቶችና ማህበራዊ ጉዳይ አካቶ ተግባራት ስራ አስፈጻሚ። ያው መጀመሪያ የማሰልጠኛ ቦታ እነሱ የገነቡበት ላይ ነው የገባ ነው የሮ ስድስት ወጣት ማዕከልን እንደ አዲስ ዲዛይን አድርገው የሰሩት እነሱ ስለነበረ ያው በእድሉን ተሰጥቶን ነበረ። የገባ ነው እንደገና ደግሞ ሃያ አምስት ልጆች ደግሞ ስልጠና እንድንሰጥ ከእነሱ ጋር ባለው በገባ ነው አግሪመንት መሰረት ስልጠና ሰጥተን ያው ኦልሞስት ሁሉም ማለት በሚቻል ሁኔታ ስራ ላይ ናቸው ያሉት ማለት ነው። እንግዲህ ይሄ ፕላትፎርም ከአምሪፈልዝ ጋር የጀመረ ነው በ2016 ዓመተ ምህረት ነው መነሻ ያደረገው። በዩኒቨርስቲያችን የሚገኙ ሴት ተማሪዎችና ወጣት ተማሪዎች በተለያየ ጊዜ የሚደርስባቸው ችግሮች አሉ በዩኒቨርስቲ ቆይታቸው ማለት ነው። እነዛን ቻሌንጆች እነዛን ቻሌንጆች ታክል አድርገው እንዴት ሴክሰስ መሆን ይችላሉ የሚለውን መነሻ አድርጎ እንትን የተባለ ነው የተጀመረ ፕላትፎርም ነው። ከጀመርንም በኋላ በርካታ ውጤቶችን አሳይቶናል። ስለዚህ ዋና ዋና የሚባሉት አሁን ለምሳሌ ሰሪች ጀንደር ቤዝድ ቫይለንስ፣ ሴክሹአል ፕሮዳክቲቭ ሀልስ እና የተለያዩ ችግሮችን በተመለከተ ተማሪዎች የሚያጋጥማቸውን አንደኛ እውቀት እንዲኖራቸው ጉዳዩ ላይ፣ ሁለተኛ ደግሞ ፕሪቬንሽን ሜካኒዝም ላይ ራሳቸውን ነገሩን አውቀውት ቅድመ መከላከል ስራ እንዲሰሩ ከዛ በኋላ ደግሞ ችግሩ ቢገጥማቸው እንዴት አድርገው ከዛ ችግር መውጣት ይችላሉ የሚለውን አገልግሎት የሚሰጥበት የት አካባቢ እንደሆነ መረጃውን ካገኙ በኋላ ቢገጥማቸው እንኳን የት ሄደው ችግሩ ይፈታል የሚለውን አሁን የምናስበው ዲጂታል ኤሌክትሮኒክስ ወይ ደግሞ ዲጂታል ዘመን ስለሆነ ወጣቱ ሾርት ተርም ትሬኒንጉ በደንብ ሲሰራ ከተቀጣሪነት የሚወጣበት ፕሮባቢሊቲ ብዙ ነገሮችም ስላሉ በደንብ ነው የምንደግፈው። እና በ2030 አለም የምትደርስባቸው ብዙ ነገሮች አሉና ቢያንስ ለዛ ጥሩ መንገድ ይሰጠናል ብለን ያስባለን። መዳረሻው አጠቃላይ የዩኒቨርሲቲችን ተማሪዎች የሚገጥማቸውን ችግር ታክል አድርገው ውጤታማ የሆኑ ጤናማ የሆኑ ለሌበር ማርኬቱ ለማስረከብ ውጤታማ የሆኑ ፍሬያማ ተማሪዎችን ገበያው የሚፈልጋቸው የዩኒቨርሲቲያችን ብራንድ የሆኑ ተማሪዎችን ለሌበር ማርኬቱ ፕሮቫይድ ማድረግ ነው። ያው ሰስቴናብሊቲ የሚታሰበው ፕሮጀክት ዲዛይን ከመደረጉ በፊት ጀምሮ ነው። ምክንያቱም ፕሮጀክቶች ሲመጡ አምሬፍ የሚያደርገው ወጣቶችን ትኩረት ያደረጉ ፕሮጀክቶችም ሌላውን ቢሆን ቀድሞ እቅዱ ላይም ከመነሻ ጀምሮ ባለቤት ባለድርሻ አካል አብሮ እንዲሳተፍ ያደርጋል ማለት ነው። ችግሩን አብሮ በጋራ ዲዛይን እንዲያረጉ ወጣቶች አብረው ተሳታፊ እንዲሆኑ የመንግስት የዚህ ጉዳይ ዋና ባለቤት የሆነ ወጣት፣ ስፖርት፣ ጤና፣ ሴቶችና ማህበራዊ ጉዳይ የሚባሉ ሴክተሮች ባለቤቱ እንዲሆኑ ከዲዛይኒንግ ጀምሮ አሳትፈናቸዋል ማለት ነው። ከዛ በተጨማሪ ከፕላኒንግና ኢምፕሊሜንቴሽን ስቴጆች ላይም በእያንዳንዱ ስቴፕ ላይ የመንግስት ባለድርሻ አካል አብሮ ተሳትፎ ስራዎች የት ላይ ይቆማሉ? ከኛ ከቆሙ በኋላ ማን ያስቀጥላል? ባለቤት ሆነው መስራት እንዲችሉ እያንዳንዱ ስቴፕ ላይ እንጌጅ እያረጉ ፓርቲስፔት ሳይሆን እንጌጅ እያደረጉ እየሰሩ ነበር ማለት ነው። እሺ፣ አመሰግናለሁ። ቃል ኪዳን ጸጋ ይባላለሁ። የደብረ ብርሃን ዩኒቨርሲቲ የአምስተኛ ዓመት የሕግ ተማሪ ነኝ። በዜሮ ፕላን ውስጥ ወይም በዩኒቨርሲቲ አጠቃላይ የሴቶች ህብረት ፕሬዚዳንት ነኝ። በዜሮ ፕላን ውስጥም ሰልጥኖ በማሰልጠን ሂደት ውስጥ ሴቶቹን ችግር እየፈታ እንገኛለን። አብረን ተጋግዘ ነውት። ስሜ የጸገነት አበበ ይባላል። እዚህ ትምህርት ቤት ግቢ ውስጥ እንግዲህ የጋይዳንስ ኢንድ ካውንስሊንግ ነኝ። የተመረቁት በሳይኮሎጂ ነው። አገልግሎት የምሰጠው እንግዲህ በማማከር ስራ፣ ተማሪዎችን ማማከር አገልግሎት ይሰጣለሁ ማለት ነው። በመሀረቤ ደግሞ የመሀረቤ ፋሲሊቴተር ነኝ፣ አሰልጣኝ ማለት ነው። መሀረቤ ላይ እንግዲህ ተማሪዎችን ከ9 እስከ 12 ያሉትን አሰለጥናለሁ። ይሄ ነው ይሄ ነው ብሎ ለመግለጽ በጣም ያስቸግራል። ምክንያቱም ብዙ ነገሮችን ያገኘ ነው። ጀስት ኮንፊደንት ከመሆን ጀምሮ ለሌሎች ከመትረፍ ጀምሮና የተሰጠን ስልጠና በጣም አሪፍ ነው። ከሪፕሮዳክቲቭ ሄልዝ አንጻር ከሴክሹአል ሪፕሮዳክቲቭ ሄልዝ፣ ጀንደር ቤዝድ ቫይለንስ አለ። እንዲሁም ደግሞ የአካዳሚክ ፐርፎርማንስ ላይ በደንብ እነዚህ ላይ የሚመጡ ሾዎችን ከሴቶች ጋር በደንብ ተነጋግረን ጀስት ዜሮ እስከማድረስ ነው። ጀስት ዜሮ ፕላን ሮሉም ዜሮ እስከማድረስ ድረስ በደንብ ረድቶናል። ብዙ ጥቅሞች እናገኝችበታለን። እንግዲህ ማን ላይ ነው የምናተኩረው? ከ9 እስከ 12 ያሉ ወጣት የሚባሉ ተማሪዎች ናቸው። እንግዲህ ያው ከ18 ዓመት በታች ናቸው በአብዛኛው እዚህ ግቢ ውስጥ ያሉት እና እነሱ ላይ ፎከስ አድርገን ነው የምንሰጠው። ስንሰጥ እንግዲህ ስልጠናውን እናገኛለን ብለን የምናስበው ተማሪ በስነ ምግባሩ፣ በተለያዩ ነገሮች ላይ ለውጥ እንዲያመጡ ነው። ምክንያቱም የሚያውቁትም ግን የሚያውቁት የሚመስላቸው የማያውቋትን ነገር ማሳወቅ ነው። ስለዚህ ማሀረቤ ላይ ስንመጣ እንግዲህ ያው ስልጠናውን ስንሰጥ 15 ሚኒቶች አሉት ከ15 ሚኒቱ እንግዲህ የመጀመሪያው የሚሆነው ዓለም ከእኔ ትጀምር ነው እና ልጆች እንግዲህ አንዳንድ የተስፋ የመቁረጥ ስሜት እንዳይኖራቸው፣ ዓለም ከእኔ ትጀምር ሲባል ለዓለም አስፈላጊ መሆናቸው መኖራቸው የሆነ ቫሊዩ እንዳለው እንዲያውቁ የሚያደርግ ስለሆነ ሞር በደንብ ራሳቸውን እንዲያውቁ ራሳቸውን እንዲገልጹ በራሳቸው እንዲተማመኑ የሚያደርግ ስልጠና ነው የምንሰጣቸው። እና ስነ ተዋልዶ ጤና ላይ ስነ ተዋልዶ ጤና ላይ ስንመጣ እንግዲህ ብዙ ነገሮች፣ የማያውቋቸው ነገሮች አሉ። እነሱን በደንብ እንዲያውቁ ሞር ስልጠናው እንሰጣለን ማለት ነው። ከእንደገና ደግሞ ወጣትነት እድሜ ክልል አስቸጋሪው የምንለው ነው። ስለዚህ በባህሪ ለውጦችን ያመጣሉ። በላያቸው ላይ የተለያዩ የሚመጡ ለውጦች አሉ። እነኛን ለውጦች እንዲገነዘቡና እንዲያውቁ ስልጠናው እንግዲህ ፎከስ ያደርጋል እዛ ላይ በጣም ብዙ ነገሮችን ያስገኛል። ከነሱም በጥቂቱ ለመግለጽ ያክል አንደኛ እንዳልኩ ሴቶች ከሴቶች ጋር ነው እዚህ ጋ የሚነጋገሩት። ጀስት ሴፍ የሆነ ቦታ ነው፣ ዜሮ ነው ወዴትም የሚወጣ እንትን የለም እና ራሳቸውን የሚገልጹበት በደንብ ራሳቸውን የሚያገኙበት ችግራቸውን ይዘው ከመኖር ይልቅ መፍትሄ አግኝተው ችግራቸውን ፈተው የሚኖሩበት ነው። ሶ የማይመጡ ልጆች አሉ ብዙ ልጆች። እርግጥ ነው ብዙ ቅስቀሳዎች እናደርጋለን ምናምን ያስቸግራል። መጠው ስላላዩት ነው። መጥተው ካዩት በኋላ ግን ጀስት ኮንስታንትሊ የሚከታተሉ ልጆች አሉ። ለአምሪፍ በጣም ሰፖርት አጎኛል ምክንያቱ ከልጆች ጋር መሆር እንድገናኝ በደንብ ልጆችን እንዳውቃቸው እንድረዳቸው ካሉበት ችግር እንዲወጡ አሁን ብዙ ተማሪዎችን በሚገርም ሁኔታ በሱሰኙነት ዙሪያ እዚህ ከተማ ላይ ትንሽ አስቸጋሪ ነው። እዚህ አካባቢ ማለት ነው። ራቀም ስለሚል ከከተማ ተጋላጭ ናቸው። ስለዚህ እንደዚህ አይነት ተማሪዎችን እንዳገኝ ና ከዚህ አይነት ነገር ውስጥ እንዲወጡ በደንብ እንድረዳቸው አድርጎኛል። ከእንደገናም ደግሞ እውቀት እያላቸው መማር የሚችሉ ልጆች ነበሩ። እና እንደዚህ አይነት ተማሪዎች ደግሞ ብዙ ጊዜ በጓደኛ የመታለል እና ቺ ዩፋይር ኤጅ የምትባለው ኤጅ ከበድ ስለምትል ከነበሩበት ነገር የመውጣት ነገር ነበረ ና እንደዚህ አይነት ልጆችን እንዳገኝ እንድረዳቸው። ለምሳሌ አምና ላይ አንድ ተማሪ ነበረ፣ በጣም አስቸጋሪ ተማሪ ነው። እና በሚገርም ሁኔታ እዚህ ከመጣ በኋላ ለውጥ አምጥቷል። እና በክላስ ደረጃ ው ራሱ አንደኛ እስከ መውጣት የደረሰበት ሁኔታ ነበረ። እና መሀረቤ ልጆቹ ላይ በጣም ተጽዕኖ ፈጥሯል። ከዚህ በፊትም ይሄን ፕላትፎርም ቢኖርም እንኳን አምሪፈልዝ እኛ ዩኒቨርሲቲ በመምጣቱ በጣም ትልቅ የሆነ አድቫንቴጅ ነው ያለው። አንደኛ የምታየው ክፍል ዌል ኦርጋናይዝድ ሆኑ፣ የተለያዩ ማቴሪያል ሰፖርት ያደርገናል። ከዛ ባሻገር ደግሞ የሪፍሬሽመንት የተለያዩ ኤክስፔንሶች አሉ እና እነሱን በማድረግ ትሬኒንጎች በመስጠት ተማሪዎች ባላቸው እውቀት ተጨማሪ እውቀቶችን በመፍጠር ዛሬ ባየሹ ልክ እንዲወያዩ ያደረገበት ፕላትፎርም ነው እና መዳረሻውም በራሷ የምትተማመን ውጤታማ የሆነች የዩኒቨርሲቲያችን ብራንድ የሆነች ተማሪ የሆነ ተማሪ ማፍራት ነው። ይህንን ከማድረግ አኳያ ዩኒቨርሲቲያችን ሳስተነበል ያደርጓል። በፊትም የነበረ ነው። አምሪፍ በመምጣቱ ደግሞ በጣም ብዙ ነገሮች ታግዘናል። እዚህ ግቢ ውስጥ የምታዩት አሁን ከኋላቸው ያለውን የምታዩት ቢሮ ለብቻው ሙሉ ሼድ ነው የተሰራው። አዳራሽ ይዟል። የሳኮ ወጣት ብድርና ቁጠባ አለ፣ የእኛ ቢሮ አለ፣ የአካል ጉዳተኞች ቢሮ አለ። ይህንን ሙሉ በሙሉ ገንብቶ ወጣቶች እንደዚህ አንድ ቦታ እንድንሰባሰብ የሄደበት ሂደት አለ። ሜዳው እንደምትመለከቱት እጅግ በጣም ብዙ ውብ ነው። ቀኑን ሙሉ ይሄ ሁላ ወጣት የትንፈሶ ነበር የሚቀመጠው እና እዚህ ተሰብስቦ እንዲቀመጥ ያደረገበትና ብዙ ልምድ እንዲወሰድበት የተሄደበት ሂደት አለ። ያ በራሱ አንድ ስቴፕ እንድንሄድ ያስቻለን ሂደቶች ናቸው ማለት ነው። ለሁሉም ነው የሚጠቅመው፣ እንደ ሀገር ነው የሚጠቅመው። ምንም ጥያቄ የለውም። የትላንትናውን ሀገር ተረካቢዎች እኛንና ነገ የተሻለ ሀገር እንድናስረክብ ይሄ ቴክኖሎጂ መር መሆን አለብን። እንደገናም ደግሞ ከሌሎች አለሞች ጋር ኮምፒታንት መሆን ስላለብን በደንብ ያስፈልጋልና ይሄ እኔ ነጋ ደራ የምሰጣትን ሀገሬን እንደ መስራት ነው። እና ስለዚህ ከወጣት ጋር ግዴታ መስራት አለባቸው ብለን ነው የምናስበው። ለዛም ነው እኛም ከአምራፍ ጋር በደንብ የምንሰራ አካዳሚክ ሰክሰሴ ላይ ሙር አሪፍ ጥሩ መባል ተማሪ ነኝ ይመስገን። ግን ሙር ደግሞ ይሄ ቢሆን ኖሮ የምለው ነገር አንደኛ አመት ጀምሬ እዚህ ነገር ላይ ዜሮ ፕላን ላይ ተሳትፌ በደንብ ተጠቅሜበት ቢሆን ኖሮ አሪፍ ነገር አገኘ ነበር። በተለይ ፍረሽማን ላይ ውጤት የሚሰራውም ዝቅ የሚለውን ፍረሽማን ላይ ስለሆነ ፍረሽማን ጀምሮ እዚህ ጋር ብሳተፍ ጥሩ ነበር እና አሁንም ለሌሎችም መክረው፣ በተለይ ፍረሽ ተማሪዎች እዚህ ነገር ላይ ቢሳተፉ አካዳሚካሊ በደንባችን ማድረግ ይችላሉ ብዬ አስባለሁ። በጎ ፍቃድ ስራ እውነት ለመናገር ለሕሊና ከሚሰጠው እርካታ በላይ እታች ወርደሽ ስታዩ የምርም እንደሚያስፈልግ ይገባል። በጎ ፍቃድ ስራ በጣም ያስፈልገናል እና ምን ማለት እፈልጋለሁ ለወጣቱ የህ የየዕለት ተግባሩ እንዲሆን እፈልጋለሁ፣ በጎ ፍቃድ ስራ ምክንያቱም ዛሬ እኛ የቆምንበትን ነው አይደለም ማየት ያለብን። ነገ እኛ እርዳታ ልንፈልግ እንችላለን። ነገ ገዛ ልንፈልግ እንችላለን። እያንዳንዱ ገዛ ደግሞ በሳንቲምና በገንዘብ የሚገዙ አይደሉም። በበጎ ፍቃድ የሚገኙ ገዛዎች ሊያስፈልጉን ይችላሉ። ራሳችንን በእነሱ ቦታ ሆነን አይተን ዛሬ አቅም ባለን ሰዓት በቻለን ሰዓት ህብረተሰባችንን ቤተሰባችንንም አካባቢያችንም እንድናገዝና የበጎ ፍቃድ ስራዎች ላይ እንድንሳተፍ ጥሪ ያቀርባለሁ። በዚሁ አምሪፎ ሄልዝ ኦፍ አፍሪካ ልክ እኛ ትምህርት ቤት ላይ እንደሰራው ሁሉ ሌሎች አካባቢዎች ላይ በመሄድም ቢሰራ የተሻሉ ዜጋ የተሻለ አስተሳሰብ ያላቸው በራሳቸው የሚተማመኑ ራሳቸውን መግለጽ የሚችሉ ነገ ጠዋት ሀገርን ተረክበው ደግሞ ትልቅ ደረጃ ማድረስ የሚችሉ መሪዎችን፣ ሰራተኞች፣ ዶክተሮችን ማፍራት እንችላለን ማለት ነው። አምሬ ሄልዝ አፍሪካ የወጣቶች ዴቨሎፕመንት ፕሮግራም እንደ ትልቅ እንግዲህ እንደ ሀገር አንድ ሶስተኛ የሚሆነው ወጣት ቶታል ፖፕሌሽን ውስጥ ወጣት ነው። ስለዚህ ወጣቱ ላይ ኢንቨስት ቢደረግ ወጣቱ ላይ ቢሰራ ብዙ ነገር ላይ ያለውን የአገር ኢኮኖሚ ተጠቃሚነትም ከዛ ውጪ የዲሞግራፊክ ዲቪደንት የምንለው የህዝብ ትሩፋት የሚገኘው እዚህ ላይ በምንሰራው ኢንቨስትመንት ነው። ስለዚህ ወጣቶች የሚገኙባቸው ቦታዎችን ልዩ ትኩረት በመስጠት የወጣቶችን ኒድ ከመመለስ አንጻር መንግስት እና ሌላ ባለድርሻ አካልም ቢሆን ከወጣቶቹ ጋር አብሮ እያቀደ ከወጣቶቹ ጋር አብሮ እየሰራ ወደ ተሻለ ትራንስፎርምድ ወደሆነ ኢኮኖሚም ከዛ ባለፈ ደግሞ ለሀገርም ዴቨሎፕመንት አስተዋጽኦ የሚያደርጉ ትውልድን እንፈጥራ ወይም ወደዛ እንገሰግሳለን ብዬ አስባለሁ። ስለዚህ ሁሉም የሚመለከተው አካል ዩዝ ፎከስ አድርጎ ስራዎችን ቢሰራ የተሻለ ውጤትም የተሻለ ፋይናል የሆነ አውትካምም እናገኛለን ብዬ አስባለሁ። ቴንኪዩ። ፕሮግራማችን በደብረ ብርሃን ከተማ ዞር ዞር በማለት አምረ ፈልዝ አፍሪካ ከወጣት ክበባት ጋር ከማህበራት ጋር እያደረገ ያለውን እገዛና ውጤቶቹንም ተመልክተናል። ሳምንት በሌላ ፕሮግራም እንገናኛለን። መልካም